በኅልውና ዘመቻው የበኩላቸውን ድርሻ ለተወጡ የወረዳው የሚሊሻ አባላት የምስጋናና የአልባሳት ድጋፍ መደረጉን በሰሜን ወሎ ዞን የመቄት ወረዳ ሚሊሻ ጽሕፈት ቤት ገለጸ። አስተያየታቸውን የሰጡ የሚሊሻ አባላቱ ድጋፉ በቀጣይ የተጣለብንን ኃላፊነት በአግባቡ እንድንወጣ የሚያግዝ ነው ብለዋል። መረጃው የመቄት ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት ነው። አሊ መሪ ያቀርበዋል። በሰሜን ወሎ ዞን መቄት ወረዳ በህልውና ዘመቻው አስተዋጽኦ ላበረከቱ የወረዳው ሚሊሻ አባላት የምስጋናና የአልባሳት ድጋፍ ተደርጓል። በምስጋና ፕሮግራሙ የክልል የዞንና የወረዳ አመራሮች፣ የሚሊሻ አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የወረዳው ሚሊሻ ጽሕፈት ቤት ኃላፊ አቶ ጸጋ ዘውዱ በዚህ ወቅት እንዳሉት የወረዳው ሚሊሻ አባላት በህልውና ዘመቻው የመንግስትን ጥሪ በመቀበል ከጥምር ጦሩ ጋር በመሆን በተለያዩ ግንባሮች በመሳተፍ የበኩላቸውን ድርሻ ተወጥተዋል። ለእነዚህ የሚሊሻ አባላትም ከወረዳው አስተዳደር ምክር ቤትና ከወረዳው ማህበረሰብ በተገኘ ከ1.5 ሚሊዮን ብር በላይ የአልባሳት ድጋፍ መደረጉን ተናግረዋል። ይሄ ኃይል በኅልውና ዘመቻው በ 2014 ዓ ም ግንባር በሶስተኛ ዙር በነበረው ወረራ የዘመተ ኃይል ነው። ይህን ኃይል በወረዳ አስተዳደር ምክር ቤቱ በኩል ሰፊ ስራ ተሰርቶ ዘምቶ የተመለሰውን ኃይል የተለየ በክልሉ መንግስት የተመረጠውን ልብስ ለማልበስ እና አንድ አይነት አስተሳሰብ እንዲኖር ማድረግ ቀጣይም ለሚኖረው ህግ የማስከበር ስራ ከዚህ የበለጠ ከእስከዛሬው የበለጠ ስራዎችን አጠናክሮ እንዲሰራና ልብሱም አንድ አይነት ተመሳሳይ የሆነ ልብስ ለብሶ ስራዎችን ሲሰራ እንዲመች ለጸጥታ ስራም ቢሆን ሚሊሻው ከሌላ ኃይሎች ጋር ተቀላቅሎ ሳይሆን የራሱን ልብስ ለብሶ ህግ የማስከበር ስራ እንዲሰራ ተፈልጎ የተደረገ ነው። የሚሊሻ አባላቱ ከኅልውና ዘመቻው ማግስት ጀምሮ የአካባቢያቸውን ሰላም በማስከበር የበኩላቸውን ድርሻ እየተወጡ ይገኛሉ ያሉት የወረዳው ሰላምና ደህንነት ጽህፈት ቤት ኃላፊ አቶ ፈለቀ ጌትነት የሚሊሻ አባላቱን በተጠናከረ ሁኔታ በማደራጀት የሰላሙና የልማቱ አጋዥ እንዲሆኑ እየተሰራ ነው ብለዋል። ጠላትን አሳፍሮ የመለሰ ለሕዝባችን ደግሞ ትልቅ ክብር የሰጠ ኢትዮጵያን ከመፍረስ ያዳነ አመራር የጸጥታ መዋቅርና ሕዝብ ያለበት ታላቁ ሀገር መቄት ነው። ከዚህ ጋር ተያይዞ ሰራዊታችን እንግዲህ በዚህ መንገድ ስናደራጅ ዋናው አላማው ከጦርነት በኋላ በጦርነት የተጎዳውን ማህበረሰባችን በሰላምና በልማት የማጽናት፣ የማጠናከር የተጎዳውን ስለረቦናውን የመጠገን ስራ ከስጋት ነጻ ሆኖ ስራውን የልማት ስራውን እንዲሰራ ይሄ የጸጥታ መዋቅር በተደራጀ መንገድ አካባቢውን ወረዳው እንዲጠብቅ የማድረግ ስራ እንዲሰራ ተደራጅቷል። በተደራጀበት አግባብ ደግሞ የህዝብ ልጅ ነው። አርሶ አደር ነው። ከምርቱ ያልተነጠረ ነው። በልማት ግንባር ቀደም ሆኖ ሰላሙን በማስጠበቅ የወረዳውን ውጫዊና ውስጣዊ የጸጥታ ሁኔታ በደንብ በተጠናከረ መንገድ ስራዎችን ይሰራ። ከዛም ባለፈ ደግሞ ለተለያዩ ግዳጆች በሚፈለግበት ሰዓት ደግሞ ራሱን አዘጋጅቶ በግዳጅ ቁርጠኛ የሆነ የጸጥታ መዋቅር ነው ያለን። በተደረገላቸው ድጋፍ መደሰታቸውን የገለጹት አብይ ጸጋይና ክርክም ተገኘ፣ ድጋፉ የተጣለብንን ኃላፊነት በአግባቡ እንድንወጣ የሚያግዝ ነው ብለዋል። ከጦርነት ማግስት እንዲሁም የምስክር ወረቀታችን ተዘጋጅቶና ዩኒፎርማችን ተሰፍቶ ማየቱ በጣም ለቀጣይም ሀገራችንም ሆነ ወረዳችን በሚገጥማት በማንኛውም ነገር ግዳጅ በቅንነትና በታማኝነት ለመፈጸም በጣም የሞራል ስንቅ የሆነ ምን ነው ምን ሆነ ይበግሉ ይሄ ለእኛ የደስታ መገላጫችን ነው። የአምና ወጥ 14 የምስክር ወረቀት ተሰጥቶን ነበር። ደግሞ አሁን የዘንድሮ ዩኒፎርሙም በቃ ስለ ተፈልነ ለእኛ ትልቅ ደስታችን ነው። ወደፊት ሰላም ወር